የአቡነ ገብረ መንፈስ ቅዱስን እርስት የመውሰድ ነገርን እኔ አጥብቄ ይቃወማለሁ። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለች ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስትል ወደ ተከበራችሁ የኢኦቲ ሪአክቲቬት ሰዎች ደምጋችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው ቅድስት ቤተክርስቲያናችን ከመንግስት አካላት የደረሱባት የሚገኙ ብዙ ትንኮሳዎች፣ ብዙ ስደቶች፣ ብዙ ችግሮች እና ብዙ መከራዎች አሉ። ከነዚህ መሀል አሉ እንግዲህ በአረካ ኦርቶዶክሳውያን ወይም በወላይታ ዞን እንግዲህ ብዙዎችን ያስቆጣ ኦርቶዶክሳውያንን ደግሞ ሰልፍ እስኪ ድረስ ያደረሳቸው አንድ ጉዳይ አለ። ዛሬ እሱ የምንመለከትና ይህን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ያደርጋችሁን ለሚመለከቱ አካል አደረሳችሁ የሚመለከቱ አካልም ቶሎ ብሎ ምላሽ እንሽበ ስለምንፈልግ ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ። እንደዚሁ ደግሞ ሰሞነ ማትን አስመልክቶ የምንማመላቸው አንድ ቪዲዮች አሉ። ሁላችሁም የቪዲዮ ላይክ ማድረግ እንዳይረሳ። ሰብስክራይብ ምንድን ነው የማታረጉት? ለምንድን ነው ማታደረጉት? አሁን ማርጉ። ሁላችሁም በኮመንት ላይ የገባችሁ ስትል አረካ ኦርቶዶክሳውያን እያላችሁ መጻፋችሁን እንዳትረሱ። ወደ ቪዲዮችን ዛሬ እንኖራለን፣ ነገ ደግሞ ሟችንን እንጠራለን ስለዚህ ከኛ እንዳይቀር ትውልዶይ። ስለዚህ ድንበሪን ያንተ የአስከሬን ማረፊያ ቦታ የመቀበሪያ ቦታ ከዛሬ ጀምረ አላየውም እንዳትል፣ የቤተ ክርስቲያን ዘረን የቤተ ክርስቲያን ዘረን

ቅድስት ቤተ ክርስቲያናችን ስትነካ ዝም ማለት ከሃድነት ነው። እባካችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩቶ ሪፖስት በማድረግ እንድትተባበሩ በእግዚአብሔር ስም እንጠይቃለን። በወላይታ ሀገረ ስብከት በቦሎሶ ሶረ ወረዳ ቤተ ክህነት በአረካ መካነ ሕይወት አቡነ ገብረ መንፈስ ቅዱስ የገዳሙ ርስት ለግለሰብ እንዲሰጥ ተወስኗል። ክርስቲያን ህዝብ በሙሉ በለቅሶ ላይ ናቸው፣ በሀዘን ላይ ናቸው። ገናንቀዋል እባካችሁ የሚል ድምፅ እየሰማችሁ ዝም ብላችሁ እንዳታሳልፉ። አምስት ሄክታር ከቅድስት ቤተ ክርስቲያን ለግለሰቡ እንዲሰጥ ተወስኗል። ባካችሁ የሚል ቪዲዮ እያያችሁ እንዳታሳልፉ። ፍትህ ለቤተ ክርስቲያናችን ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ፣ ፍትህ ለአረካ ኦርቶዶክሳውያን። አንገት ላይ ማተባስረ ይህንን ቪዲዮ ሼር ሳታርግ የምታሳለፍ ከሆነ አንተ የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ከሆነ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ለዓለም አድርሱት። ቦላይታ ሀገረ ስብከት በአረካ አቡነ ገብረ መንፈስ ቅዱስ ገዳም መንግስት የቤተ ክርስቲያን አምስት ሄክታር ያህል ቦታውን ወልቶ ለሌላ ግለሰብ እየሰጠ ይገኛሉ። ስለዚህም የአረካ ኦርቶዶክስ ኦርቶዶክሳውያን ካህናት ዲያ ወራት ምዕመናን ሁሉም ወጥቶ አረካ ከተማ ላይ ሰላማዊ ሰልፍ እያረጉ ይገኛሉ። እኛም ከነሱ ጎን መቆም አለብን። ያለ ምንም ማስረጃ ያለ ምንም መረጃ ዝም ብሎ እንዴት የቤተ ክርስቲያን ቦታ ተቀምጦ ለሌላ ግለሰብ እንዴት ይሰጣል? በአሁኑ ሰዓት የአረካ ኦርቶዶክሳውያን እየተደፈሩ ይገኛሉ። ቤተ ክርስቲያን ተደፍራለች። እኛ ኦርቶዶክሶች ለቤተ ክርስቲያን እንሞታለን እንጂ መቼም አንፈራም። በእኛ ዘመን ቤተ ክርስቲያን አትደፈርም። ቤተ ክርስቲያን አትዘጋም። የቤተ ክርስቲያን ይዞታ ለሌላ ሰው አይሰጥም። እኛ ከቁጭ ብለን ቃል የምንሰማበት ቦታ እኛ ስንሞት የምንቀበርበት ቦታ እኮ ነው። እንዴት አንድ ግለሰብ ከህዝብ በልጦ እንዴት መንግስት ይሰጣል? ይሄ ኦርቶዶክስ ላይ የታቀደ ሴራ ነው። እስቲ ሁሌም ሌላ ሃይማኖት ሌላ ቤተክርስቲያን ተነክቶ ያውቃል? የለም፣ ሁሌ ኦርቶዶክስ ላይ ብቻ ነው። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ያራካ ኦርቶዶክሳውያን ጎን እንድትቆሙ እንጠይቃለን። ሁላችሁም ለአራካ ኦርቶዶክሳውያን ድምፅ ሁኑ። በእናታችሁ በማርያም በቃ፣ መንግስት እጁን ከቤተክርስቲያን ያንሳ። ሼር ኮፒን ሪፖስ እያደረጋችሁ ለአለም አድርሱት። የሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካቦ የገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደል ደርሶባታል። ካለት መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ቆርጣ ትስጥ ብሎ ይሄንን ፍርድ ቤቱ ወስኗል። እናም ያረካ ኦርቶዶክሳውያን ድረሱልን እያሉ ነው። ለዚች ቤተ ክርስቲያን ድምጹን ሁላት እባካችሁን እያሉ ነው። አምስት ሄክታር ኦርቶዶክሳውያን አስቡ እንግዲህ ከቤተ ክርስቲያኗ ይዞታ ላይ ስለዚህ ይሄን ቪዲዮ የምትመለከቱ ኦርቶዶክሳውያን ኮፒ፣ ሊክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ተባበሩን አግዙን። ሌሎች ቲክቶከሮች፣ ዩቱበሮች ለዚች ቤተ ክርስቲያን ድምፅ ሁኑላት። አዎ ቤተ ክርስቲያን እየተከፋች ነው፣ በደቡብ ኢትዮጵያ ወላይታ አረካ ላይ። ስለዚህ ሁላችሁም ድምፅ ሁኑላት እያልን እንማጸናለን። እናመሰግናለን። አስቸኳይ መረጃ ለተዋህዶ ልጆች በደቡብ ኢትዮጵያ ወላይታ አገረ ስብከት አረካቡ የገብረ መንፈስ ቅዱስ ቤተክርስቲያን የራሱ ይዞታ የሆነ አምስት ሄክታር መሬት ተቆርሶ ለግለሰብ እንዲሰጥ በፍርድ ቤት ተወስኗል። ስለዚህ ኦርቶዶክሳውያን ቤተክርስቲያናችን ዛሬ በስድር ላይና ዛሬ ቤተክርስቲያናችን እርስቷን እየተነጠቀች ነው። ለዚህ ቤተክርስቲያን ድምፁ ኑ። ፍትህ፣ ወላይታ ክልል ላሉ ኦርቶዶክሳዊያን ፍትህ፣ ፍትህ ለቤተክርስቲያናችን እኔም አረካ ስላለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይመለከተኛል ፍትህ በአረካ ለምትገኘዋ ቤተ ክርስቲያን እንግዲህ በአረካ የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ይዞታ የሆነውን ሀምሳ ሺህ ካሬ ሀምሳ ሺህ ካሬ መሬት ለግለሰብ እንዲሰጥ ተወስኗል በዛ የሚገኙ ምእመናን ድምፃቸውን እያሰሙ ይገኛል ማለት መንግስት ይህንን ተመልክቶ ፍትህ እንዲሰጥ በይዞታ የቤተ ክርስቲያኗ የሆነውን ይህንን የሚያክል ካሬ ወይም አምስት ሄክታር መሬት ለግለሰቦች እንዲሰጥ እየተደረገ ይገኛል ማለት ነው። እስከ መቼ ነው ቤተ ክርስቲያን እየተገፋች የምትኖረው? ባረካ ለሚገኙ ምዕመናን ድምፃችንን በጋራ ልናሰማና እኛም አለን ከጎናችሁ ነን ብለን ድምፃችንን እንድናሰማ ሁላችንም ኦርቶዶክሳውያን ይመለከተናል፣ ያገባናል። ፍትህ አረካ ለምትገኘዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያላችሁ ኮሜንት ላይ ጻፉ። ለብዙዎች እንዲደርስ ለሚመለከተው አካል ደርሶ መፍትሄ እንዲናገኝ ደግሞ ኮፒ ሊንክና ሼር አድርጉት። አረካ ያለችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔም ቤተክርስቲያን ናት። የአረካ ከፍተኛ ፍርድ ቤት ከገዳማችን ይዞታ 50 ሺህ ካሬ ለግለሰቦች በመስጠት በአረካ ምዕመናን ላይ ታላቅ በደል አድርሷል። የእግዚአብሔር ቤት የንግድ ቦታ ሆኖ አናይም። ስለዚህ መላው የክርስትና እምነት ተከታዮች ለገዳማችን ድምጽ እንድትሆኑ በአቡነ ገብረመንፈስ መንፈስ ቅዱስ ስም እንማጸናለን። ፍትህ ለጥንታዊትና ለቀዳማዊት ላረካው የገዳም ሁላችሁም 10 10 ጊዜ ሼር በማድረግ ለመላው ኦርቶዶክሳውያን እንድታደርሱ በእግዚአብሔር ስም እናሳስባለን። አሬህ ግፍ ነው፣ አሬህ ወንጀል ነው፣ አሬህ በደል ነው። አንገትሽ ላይ ማተብ ያረክሽ፣ አንገት ላይ ማተብ ያረክ፣ የተዋሕዶ ልጆች ከቅድስት ቤተክርስቲያን ልጅነትን የተቀበላችሁ ባለማተቦች ይህን ቪዲዮ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት እንታደርጉ በእናታችን በቅድስት ድንግል ማርያም ስም እጠይቃችኋለሁ፣ አሳስባችኋለሁ እኔን ቀን በቀን እያሳሰበኝ እያስጨነቀኝ ያለው ነገር የቅድስት ቤተ ክርስቲያን እርስቷና ቦቷ መወሰዱና መወረሱ ነው። እኔን እያሳሰበኝ እያስጨነቀኝ ያለው በሰሜን በደቡብ በምስራቅ በምዕራብ ላይ ገዳም ብለው ወጥተው ኦርቶዶክሳያኖች በሰላም ወጥተው በሰላም አለመመለሳቸው ነው። እኔን እያስጨነቀኝ እያሳሰበኝ ያለው ገዳማያን አባቶቻችን በግፍና በጭካኔ መገደላቸውና መታረዳቸው ነው። አሁንም ወላይታ ሶዶ ሀገረ ስብከት ላይ እየተደረገ ያለው የአቡነ ገብረ መንፈስ ቅዱስን ርስ የሞዘር ነገርን እኔ አጥብቄ ይቃወማለሁ። እናንተስ ኦርቶዶክሳኖች አባቶቻችን እኮ አጥንታቸውን ከስክሰው ደማቸውን አፈሰው እቺን ቅድስ ቤተክርስቲያን እስካሁን ድረስ አቆይተውልናል። የኛ ግዴታ ደግሞ እቺን ቅድስ ቤተክርስቲያን ለትውልድ ለትውልድ ማስተላለፍ ነው። እባካችሁን እባካችሁን፣ አብዙታችሁ ይህን ቪዲዮ ኮፒሊንግ ሼር ሪፖስት በማድረግ ለሚመለከተው አካል አቅርቡልኝ። ግራኛ ሐመድ ያለ አስራናት ብሎ ያላፈረሳትን ቅድስ ቤተክርስቲያናችን እንደዚሁም ዮዲት ጉዲት ያላፈረሰቻትን አማኔት የሆነችውን ቅድስ ቤተክርስቲያን አሁንም ለማፍረስ ብዙ ጥረቶች እየተደረጉ ይገኛሉና ኢየሱስ ክርስቶስ በደሞ የመሰረታት ቅድስ ቤተክርስቲያናችን ዛሬም ነገም ደምቃም ማሸብርቃም ትኖራለች። ኦርቶዶክሲያኖች ሰማዕታት እንጂ አንቆጥርም፣ ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ይህም ቪዲዮ አብዙታችሁ ኮፒሊን፣ ሼር፣ ሪፖስት እያረጋችሁ ለዓለም አድርሱልኝ። እወዳችኋለሁ። ለዚህ ያስተልን ኦርቶዶክሳ ነገር በዚህ ድምፁ ቆይ ይገኛሉ እነሱም እንዳያችሁ እንግዲህ የተቃውሞንም የሚገኙት በዛ ልክ ሰልፍ ወጥቶና ይሄ ነገር በጣም የሚያስጠላ ነገር ነው። ሁሌም በየጊዜው ፍትፍት እያለ ይደብራል። በጣም ያስጠላል። በጣም መንግስት እንግዲህ ምንድነው ሁሌም መቀማት። በተለይ በዚህ በደቡብ በኩል ነው አሁን ላይ መቀማት ነው። ይወሰዳል፣ ቸርች ይሰራበታል። ይወሰዳል ነው ይሰራበታልና ለከለለም ባጭሩ ለአንድ ለሀብታም ገንዘብ ስላለው ብቻ የቤተሻን ይዞ 50 ካሪ ለዛው በጣም የሚያስጠላ ነገር ነው። 5000 ካሪ ሜትር በጣም የሚያስጠላ ነገር ነው። እና መንግስት እንግዲህ ይሄን ነገር አይተው የሚመለከተው አካል ቤተክርስቲያንም እንግዲህ በዚህ ጉዳይ ድምፅ አናሰምታ፣ ችግሩ የኛ አባቶች ድምፅ አለማሰማት ነው። በዚያ ጉዳይ ላይ ይዘገያሉ በጣም ከዛ ካለፈ በኋላ ኦርቶዶክሳውያን ተስፋ ቆረጡ። በኋላ ድምጽ ያሰማሉ። ይሄ ነገር ደግሞ ነገ ሄዶ ሄዶ ሲለመድ የሆነ ጊዜ እናንተ ድምጽ የምታስበት ሰዓት ይመጣ። ይዛን ጊዜ ደግሞ የሚቀበላቸውን ነው። ኦርቶዶክሳዊ ምዕመን እንዳታጡ አባቶች እንግዲህ በእነዚህ ጉዳይ ላይ መዘግየት ያለባችሁ። ከሌሎች መማር የለበትም። እኛ ፊተኞች ኋለኞች እንዳይሆን ነገሩ እና አሁን አሁን ደግሞ እየተማሩ ነው የምንገኘው ሌሎች ስንመለከት እንደማለከት በሰዓታት ነው የሚያወጡት፣ የሆነ ሲነካባቸው ይነካባችሁ መልጫ ወቷል። መልጫ ለማውጣት ደግሞ ምን በጣም ብቻ ሆዲፍ ጆኖ እና ለማንኛውም አባቶች ስም እንግዲህ ነገር አይታችሁ በሚመለከታቸው አካላት የማይታችሁ መልስ እንዲሰጡበት እንጠይቃችኋለን። አሁንም ቢሆን ዛሬ ቢሆን ነገም ቢሆን ስትል አረካ ኦርቶዶክስ ያላችሁ በኮመንት መጽፋቸው እንዳትረሱ። አዲስ ነገር ካለ ነው ይላቸው የሚቀርቡ ነው የሚሆነው። እስቲ ሰሞነ ህማማትን አስመልክቶ አንዳንዶችን እንመልከት። በሰሞነ ህማማት በደንብ አርጋችሁ ስሙ። አሁን ወደፊት ሰሞነ ህማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሞነ ህማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁልጊዜም ሰሞነ ህማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም እለታት ይሰገዳል። በደንብ ስሙኝ። በሁሉም እለታት ይሰገዳል። ይህ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ ግን የግዝት በዓላት የሉም። በሁሉም እለታት ታስታውሱ ከሆነ በ2008 ዓመተ ምሕረት ስቅለት የዋለው ዕለተ አርብ ማለት ነው ሚያዝያ 21 ቀን ነበር። የሚገርም ነው ሚያዚያ 21 ቀን ከግዝት በዓላት አንዱ ስለዚህ አርብ ዕለት በየቤተ ክርስቲያኑ ጉራማይ ላይ የሆነ ነገር ነበር እያየን የነበረው ሊቃውንቱ ተናግረዋል አንደኛ በዚህ እለት ይሰገዳል ምክንያቱም በዓላት የሚታሰቡበት አይደለም ያለችው ራሷ ቤተ ክርስቲያን በ5500 ዘመን ውስጥ ነው ያንን ነው የምታስበው ስለዚህ ግማሹ በአንገት ነው ይላል ግማሹ በወገብ ነው ይላል ግማሹ ይሰገዳል ይላል ስለዚህ ጉራማይ ላይ ነበረ 21 ቢሆን ዕለት ዓርብ ይሰገዳል 29 ቢሆን ይሰገዳል አስራ ሁለትም ቢሆን ዓርብ ይሰገዳል። ቀኑ ራሱ የስግደት ዕለት ነው የሚባለው፣ ለምን ያለነው ነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ። መስቀል የለም፣ ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ስርዓተ ቅዳሴ የለም፣ ቅዱስ ስጋውና ክቡር ደግሞ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በሐዲስ ኪዳን የተሰሩት ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሞን ህማማት ውስጥ አይታሰውም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁል ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር ይቀርታል። የመስቀል ነገር ሲያነሳ እናማተባለን። ጸሎታችን ውስጥ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረጃ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገስት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል ልብ አድርጎ፣ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል፣ መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። ሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ህማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መሐልየ ሰሎሞን አንዱ ነው። መሐልየ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን፣ አይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው ወንድሜ። ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ አይኑ የርግብ ዓይን ይመስላል የሚለው ሁሉ ይህ ሁሉ የክርስቶስ መልክ ነው። ይሄ አይኑ ገክብር ወውፆ ዘያው ጸቦ እደ ኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መሀል ይዘ ሶሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚ ትለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብርሃኑ ለገጽ ሰላም ለኪ ስቴወይን ዘነፈራጽ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንም ኪዳኑን፣ ቅዳሴውን የምታቆመው የክርስቶስን ህማም ለማሰብ ተርላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ፣ የማክሰኞ፣ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሦስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካል ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ። ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ለአባታችን ቃሎትን ያሰማልን ጸጋውን ያብዛልን ረዥም ቅጋ ያስችልን። ያው ሰሞኑን ዓመትን አስመልክቶ እንግዲህ ያው ፊታችን የምትገኘዋ እየመጣች ነው፣ ከውሳኔ በኋላ እየገባ ይገኛል እና ብዙ ውዝግቦች ይነሳሉ ነገሮች አሉ እና እንዴት ነው የምናደርገውን ጸል ያለ ወይስ ምንድን ነው ምናምን የሚል ነገር እና በአጭሩ ቀጣይ ለቪዲዮ መስራ ከሆነ ሙሉ ቪዲዮ እንግዲህ ስለ ሰሞኑን ዓመት አንድ ቪዲዮ ይዤላቸው የምቀርብ ነው የሚሆነው ግን፣ እዚህ ላይ አሪፍ ኮይን አግኝታችሁበታል ብዬ አስባለሁ። እስኪ አንድ የመጨረሻ ይሆናል። ሰላሳ ዓመት ከጌታ ጋር እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ ሰላሳ ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብራው በአንድ ቤት ውስጥ ኖራለች። ሌላውን እንተውና ይሄ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው። ልብ በሉ። ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርክ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና ደሬ የሚላት አምላኳ ነበር። የማይተኛው ትጉህረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከመቤታችን በቀር ማናል ማናለ ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት ሹሩሩ ብላ ያስተኛቸው እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፍ አይሆን በህልምም በውንም ከፈጣሪ ጋር መኖር እንዴት ያለ ጸጋ ነው ጸሎት ማለት ከእግዚአብሔር ጋር መነጋገር ነው እመቤታችን ከልጇ ጋር ለሰላሳ ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር ነውና ጸሎትም ጭምር ነበር የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት የሆነልሽ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል እስቲ ረጋ ብላችሁ አስቡ እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ይሆን? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውኃ እንዲጠጣ ሞልተች ስትሰጪው ውቅያኖስን እንዴት በውኃ እንደሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ምን ሲነግራት ኖሮ ይሆን? ስለ የትኛው ምስጢር ሲገልጥላት ነበር? ገና የአስራ ሁለት ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ ሰላሳ ዓመቱ ድረስ አብራው ስትኖር በስንት ነገር ስትደነቅ ኖራ ይሆን? እንደ መንፈሳዊት እናትስ ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ጸጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ ዕጽ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡበት አለትስ ነግረው ይሆን? እርሱስ የአለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን፣ ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማርሽ ድንግል ሆይ አንቺ እንደሆን በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽም እያል ከአባ ሕርያቆስ ጋር እንጠይቅሻለን እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም የመጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንዳዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ፣ ሊቃውንት ሁሉ የአንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩም። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን በአንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋ ትተህ እግዚአብሔርን በቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻላል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነቱን እርምጃዎች እንዲራመድ የመራችውን ድንግል መቆም ያቃተን ደካሞችን እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ ተራራ በታቦር ከጌታ ጋር ነበሩ። ፊቱ ሲያበራይተው በዚህ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። ሰላሳ ዓመት ከጌታ ጋር የኖርሽው እመቤታችን ወይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶ ይሆን? እንደ ጴጥሮስ ሶስት ዳስ እንስራ። የማትየዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖ ልሻልና ልጅሽ ምን አሳይቶ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት ማያስፈልግሽ ለእኔም ልጄ ነው ማለት የምትቸዋ እናት ሆይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ሆይ ሰላሳ ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቧ ሕሊናዬ ኃጢአት፣ ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። ሰላሳ ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግልስ ስንት ራእይ አይታ ይሆን? መላ ሰውነታችን ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ሰኔ 21 2012 አዲስ አበባ ኢትዮጵያ።